ሰላም ጤና ስትልኝ፣ እንደምናችሁ? ደህና ናችሁ ወይ? ሁሉ መልካም ነው። ዛሬ በሶሻል ሚዲያ ላይ በአትሌት ገሌቴ ቡርቃና በባለቤቷ በነበረው ታደለ ገብረመድህን መካከል የተፈጠረውን ነገር የሚያሳዩ ብዙ አይነት ዘገባዎች አይቻለሁ። ሴፉ ፋንታውን ላይ አይቻለሁ፣ በኦሮምኛ ዜናዎች ላይ አይቻለሁ።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 እህታችን አትሌት ገለቴ ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛ ጊዜ ከሀገር ውጭ ነበርኩ። በጮይነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጭ ሲጋቡን የሀገር ቤት አልነበርኩም እና እንደ ማንኛውም ሰው ተዋደው ተጋብቶ ላይፍ ጀመሩ፣ እየኖሩ ነበር። በመሀል ደግሞ ያለመግባባቶች ተፈጠሩ።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 ተተኩሶበታል። ከረጅም ጊዜ በፊት ታስታውሱ እንደሆነ ፌስቡክ ላይ ሼር አድርጌው ነበር። መኪናው በጥይት የተበሳሳው እሱ አካሉ ላይ ጉዳት የደረሰበትን የታሰረውን። አዎ የህግ ሰዎች ተበደልኩ ብሎ ክስ ከመጣ ምንም ማድረግ አይችልም፣ ይቀበላሉ። ግን መጨረሻ ፍርድ ቤት ሲሄድ እውነታው እየተረጋገጠ ነው የሚሄደው። አሁንም ቢሆን ባልና ሚስት ናቸው። እንደማንኛውም ሰው መጨረሻ ላይ እሷ እንደምትሎ አስር ምናምን የምትለውን ነገር አላውቅም እንደ ባልና ሚስት በጋራ ያፈሩትን ነገር ፍርድ ቤት የመጨረሻ ውሳኔ ወስኗል። ሁሉም መንገድ ሄደ ያለው ሰባትና ስምንት ዓመት በክርክር የቆዩት የሽምግልና ተሞክሯል። የፍርድ ቤት ጉዳዮች በተለያዩ ፍርድ ቤቶች ከታችኛው ፍርድ ቤት እስከ ላይኛው ፍርድ ቤት ድረስ ታይተዋል። እና እሱም ስለሆነ ነው እሷ ለእሱ የሚፈርዱለት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 ሌሎች ባልና ሚስት ሲፋቱ ፍርድ ቤት አይሄዱም? ዴለ ንብረት የእነሱ ምን ልዩነት አለው? እና ዜጎች እኩል እንደሆኑ ማሰብ መልካም ይመስለኛል። ስለ አዳመጣችሁኝ አመሰግናለሁ። ይቅርታ ፈልጌ አይደለም በጣም ፑሽ